እጅግ አሳዛኝና ና በርካቶችን ያነጋገረ ክስተትም ሆኗል። የአርቲስት ፍሬህይወት ባህሩን መቃብር የት ይሁን በሚል ዙሪያ ነው እንግዲህ አስክሬኗ የት በክብር ይረፍ በሚሉ ዙሪያ በርካቶችን ጥያቄ ውስጥ የከተተ ጉዳይ ነው የተፈጠረው። ምክንያቱም እንግዲህ ምንድን ነው በዚህ ዙሪያ እየተሰማው በሚሉ ዙሪያ እስኪ አብረን የምናየሆናል ሜኬታ ቦርን ሳብስክራይብ በማድረግ ወቅታዊ ና ታማኝ እንዲሁም ሚዛናዊ መረጃ ያገኘ እስከ መጨረሻው እንድታደምጡኝ በትህትና እጠይቃለሁ በኢትዮጵያ ታሪክ እንግዲህ ታሪካዊ ቤተ ክርስቲያን በማለትም ይህ ቤተ ክርስቲያን እንግዲህ ቅድስት ስላሴ ካቴድራል ነው አራት ኪሎ የሚገኘው እንግዲህ አብዛኛው ታዋቂ ሰዎች የቀብር ቦታም እንደሆነም ይታወቃል አጠቃላይ እንግዲህ በዚሁ ቤተ ክርስቲያን ነው በሌላ የእምነት ተቋማት ብክድ እንደዚህ አይነት ነገር አብዛኛውን ጊዜ አይታይም። በዋናነት እንግዲህ በዚሁ ቅድስት ስላሴ ካቴድራል በዋናነት በከፍተኛ ሁኔታ ታዋቂ ሰዎች ሲቀበሩበት ይታወቃል። ቅድስት ስላሴ ካቴድራል ለምንድን ነው እንደዚህ ታዋቂ ሰዎች እንዲቀበሩ የዳረጉት? በማለትም በርካቶችም ሙስሊሙን ጋር ወይም ፕሮቴስታንቱም ጋር የለም እንዴት እዛ እንደዚህ ሊሆን ቻለ? በማለት በርካቶቹ ጥያቄያቸውን ሲያነሱ ነበር። በዋናነት እንግዲህ ይህ ሊሆን የቻለው በአጼ ኃይለ ስላሴ ዘመን የተጀመረ እንደሆነ ና ቀደም ታላላቅ ሰዎች መቀበር ሲጀምሩ ከዛ በኋላ የቤተ ክርስቲያን ሚመኖች ነበሩ ሲቀበሩ የነበሩት። የኋላ ኋላ ግን በጣም በሚያሳዝን ሁኔታ እዛው ቸርች እንኳን ሚመን ያልሆኑት አንዳንድ ሰዎች መጥቶ ታዋቂ ሰዎች በዝና ብቻ እዛው አስክሬናቸው ሲያርፍ ተስተውሏል። ኋላ ኋላ ሲወርድ ሲዋረድ የመጣው ኋላ የመጣው በማለትም በርካቶች ደግሞ ኋላ የመጣው ነገር በርካቶችን ያሳዘነና ልብ የሰበረ ክስተት እንደሆነ ጭምርም ነው። ምክንያቱም በዚሁ ቤተ ክርስቲያን ላይ መቀበር ያለበት ታዋቂ ሰው ሳይሆን አንድና አንድ የቤተ ክርስቲያን ምዕመን ብቻ ነው። እዛው አካባቢ የሚኖር ምስኪኑ ከኪሱ አወጥቶ ቤተ ክርስቲያን በአገልግሎት በሁሉ ነገር ምደገፍ ቤተ ክርስቲያኒቱ ጎን የቆመ ምስኪኑ ማረፍ ያለበት የትረፍ ወይ የሚለው ነገርም በርካቶችን ጥያቄ ሲያስነሳ ከርመዋል። ታዲያስ ብዙ ታዋቂ ሰዎች ተቀብሮበታል። ታላላቅ አርቲስቶች መካከል ለምሳሌ ታላቁ ክቡር አርቲስት ዶክተር ጥላሁን ገሰሰ በኢትዮጵያ ሙዚቃ ዘርፍ ኢንዱስትሪ ተወዳጅና፣ ታላቅ የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ፣ ብዙ ጄኔራሎች፣ ብዙ ጋዜጠኞች፣ ብዙ ባለሙያዎች፣ የአገር ባለ ሁኔታዎች የተቀበሩበትና አስክሬናቸው ያረፈበት ስፍራ ነው። ታዲያ በዚህ ስፍራ ላይ የተቀበሩት በርካታ ቁጥር ያላቸው ታላላቅ ሰዎች አሉ። እንደ እውነት ኦርቶዶክስ ናቸው የሚል ጥያቄም ጥርጣሬ ውስጥ የሚያስገባም በተለይ ደግሞ አልፎም ለንስሐ በቅተዋል ወይ የሚሉት በኦርቶዶክስ እምነት አመለካከት በርካቶቹ ሀሳባቸውን ሲያንጸባርቁም ተስተውሏል። ታዲያ በዚህ ስፍራ ብዙ አርቲስቶች ሲቀበሩ ተስተውሏል። የቤተ ክርስቲያኒቱ ሚመን የሆኑትም ያልሆኑትም እንዳው ኦርቶዶክስ አንዳንዴ ያልሆኑት ራሱ ስቀበሩ ተስተውሏል በማለት አንዳንዶቹ ቅሬታቸውን ሲያነሱም ተስተውሏል። ታዲያስ አርቲስት ፍሬህይወት ባህሩን ህልፈት ተከትለው ከፍተኛ ውዝግብ ተነስቷል። መቃብር ስፍራ በማስመልከት የትረፍ አስክሬኗ በምል ዙሪያ ነበር። ምን ነበረ ቤተ ክርስቲያኒቱ ያለችው? በተለይ ቅድስት ስላሴ ቤተ ክርስቲያን መግለጫ የሰጠችው በዛ ዙሪያ ምላሽ ያገኙት ከቤተ ክርስቲያኒቱ የቀብር አስፈጻሚዎች። እንግዲህ በጣም በሚያሳዝን ሁኔታ ልብ የሚሰብር ክስተት ሆኗል በማለት በርካቶችም ስነጋገሩበት ሆኗል። እስኪ አብረን የምናየው ይሆናል። የቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ክፍያ ነሳ አንጋፏ አርቲስት ፍሬህይወት ባህሩን በዘላለማዊ እረፍት ለመሸኘት በቅድስት ስላሴ ቤተ ክርስቲያን የቀብር ቦታ ለማስጠየቅ የሄዱ የሙያ ባልደረቦች እጅግ ከፍተኛ ተመን እንደተጠየቁ ገለጹ። ይህ የዋጋ ተመን በርካቶችን እያነጋገረ ነው። ሪፖርቱ እንደሚያመለክተው አርቲስቷ ከባልደረቦቿ ጋር ጎን ለጎን እንድታርፍ ምን ማድረግ እንዳለባት ተጠይቆ የነበረ ሲሆን ምላሹ የሚከተለው ሆኗል። ለቀብር ቦታ የተጠየቀው ከፍተኛ ክፍያ ፉካ ወይም ፉቴጅ ውስጥ ከሆነ መቶ ሀያ ሺ ብር መክፈልና የቤተ ክርስቲያን አባል መሆኗን የሚያረጋግጥ ማስረጃ ማቅረብ ይገባል። ግቢ ውስጥ መሬት ላይ ከሆነስ እዚህ ቦታ ለመቀበር አምስት መቶ ሺ ብር ወይም ግማሽ ሚሊዮን ብር መክፈል ግዴታ ሲሆን ይህም በብፁዕ ወቅዱስ ፓትርያርኩ ፍቃድ መሆን አለበት ተብሏል። ሪፖርቱን ያቀረቡት አቶ ቴዲ ካሳ እንደገለጹት ቅድስት ስላሴ ግቢ ውስጥ የቅብር ቦታ እንደሌለ ተነገራቸው ሲሆን ቦታው ያለው ጎረበት በዓለ ወልድ ቤተ ክርስቲያን መሆኑን ተነግሯቸዋል። ክፍያውንም ከፍሎ ለሚቀበር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉ ተነግሯቸዋል። ክፍያውንም ከፍሎ ለሚቀበር ሰው የቀብር አስፈጻሚ መኪና ጭምር ማቅረብ እንደሚችሉ ተነግሯቸዋል። ሪፖርቱን ያቀረቡት ወገን አርቲስት ፍሬህይወት ባህሩ ቤተ ክርስቲያኗን በሙያዊ አስተዋጽኦ አገልግላለች ሲሉ በገንዘብ ምክንያት ይህን ያህል መመዘኗ ተገቢ አለመሆኑን ተችተዋል። በተጨማሪ ሃይማኖት የሌላቸውም ጭምር ገንዘብ ከፍሎ በሚቀበሩበት ስፍራ ለቤተ ክርስቲያን ታዛዥ የነበረው ምእመናን በገንዘብ ምክንያት መቸገራቸው የቤተ ክርስቲያኒቱን አስተዳደር መፈተሽ እንደሚገባው አስረድተዋል። ቆሞ ኖሯል ያልተባለው ህዝባችን ሞቶ መቀበሪያ ሲያጣ ወዴት እየተጓዘን ነው የሚለው ጥያቄ ብዙዎች ደወለ ሆነዋል። ይህ እንግዲህ እጅግ በጣም አሳዛኝ ነው። በርካቶችን የሚያሳዘነ እንግዲህ በቀብር የት ይሁን አስክሬኗ የሚያርፈው እስካሁን ድረስ እንግዲህ የተነሳው ውዝግብን በማስመልከትም ነው። ይቺ ታላቅ የቲያትር ባለሙያ ራሷ አርት የሆነች ሴት እንግዲህ መቀበሪያ በዚህ ደረጃ ሥላሴ ቤተ ክርስቲያን ወይም ቅድስት ሥላሴ ቤተ ክርስቲያን ውስጥ ማጣቱ ብዙ ነገሮችን እያስነሳ ይገኛል። ምናልባት ተፈቅዶላት እዛው እንደሚያርፍም ምናልባት እንግዲህ የምናየ ይሆናል። እጅግ አሳዛኝ ነው። ብቻ ሃይማኖት የሌላቸው የሚቀበሩበት ስፍራ ላይ እቺ በእምነቷ ደግሞ እንደማትደራደርም ነው ታሪኮቿ፣ ሁኔታዎቿ በህይወት ዘመኗ ሁላ ቤተ ክርስቲያን ስትድ የነበረች ይሆናት ከሌሎች እንደ ሌሎች አይደለችም። አንዳንዶቹ ቤተ ክርስቲያኑ እንኳን ወዴት እንደሆነ አቅጣጫ የማያውቁት ስሞቱ የሚቀበሩበት ስፍራ ታዋቂና ዝነኛ ብቻ ሲሆኑ ገንዘብ ብቻ ስላላቸው የሚቀበሩበት ስፍራ መሆን እንዴት ቻለ? በማለትም ነው። አንድ ቤተ ክርስቲያን እንዴት ከቤተ ክርስቲያን ይቷት እንደዚህ አይነት አሰራር ይጠበቃል። ይህ ሥላሴ ቤተ ክርስቲያን የሚባለው ነገር ወይ ዝነኛ ሰዎች ብቻ የሚቀበሩበት ለብቻ መቃብር ስፍራ ቢዘጋጅ የተሻለ ይሆናል በማለትም በርካቶቹም ሀሳባቸውን እያነሱ ይገኛሉ። ምክንያቱም እንግዲህ ይህ ቤተ ክርስቲያን ላይ ታላላቅ ሰዎች ብዙዎች ስላረፉበት ከዛ የተነሳ ሃይማኖት ያለውም የሌለውም ስላረፈበት በዚህ ዙሪያ ነው እንግዲህ ውዝግቡ የተነሳው። ለእሷ ሲሆን ለምንድን ነው እንደዚህ አይነት ጥያቄ የቀረበው? ለሌሎች ቀርቦ የማያቅ ጥያቄ ለእሷ እንዴት ሊሆን ቻለ በማለት በርካታ ቁጥር ያላቸው እንግዲህ ሀዘናቸውን እየገለጹ ይገኛሉ። ይቺ ምስኪን አርቲስት በኢትዮጵያዊነቷ የማትደራደር ኩሩ ኢትዮጵያዊት፣ በጣም በትወና ባህሏን ሀገሯን ስታሳይ የነበረችው አርቲስት ፍሬህይወት ባህሩ አስክሬን እስቲ ማረፊያ ይጣ ወይ በማለት በርካቶቹ ሀዘናቸውንና ብሶታቸውን እየገለጹ እንደሚገኙ ጭምርም ነው። አጠቃላይ የመስተካከል አለበት በማለትም ነው። ተገቢ አይደለም በጣም ከፍተኛ ስህተት ነው በማለት ሀሳባቸውን እየገለጹ የሚገኙ በርካታ ቁጥር ያላቸው ኢትዮጵያኖች አሁን በጣም በሚያሳዝኑ ሁኔታ በዚሁ ዙሪያ የወጡት መረጃዎችን በማስመልከትም እንግዲህ ተገቢ እንዳልሆነም አንዳንድ ምሁራኖችም ሀሳባቸውን አስተያየታቸውን የገለጹ ናቸው። የቤተ ክርስቲያኒቱ አባል ነች በማለትም ነው እንግዲህ ማስረጃ አቀርበዋል። ታዲያ በዛ ዙሪያ እንዴት ነው የመቀብር ስፍራ ምታጣው በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። ስለዚህ የአርቲስት ፍሬህይወት ባህሩን ህልፈትን በማስመልከት በርካቶችንም ባያራጨ ክስተት አልፎም ደግሞ መቃብር ስፍራን በማስመልከት በርካቶች ዘንድ ውዝግብ እያስነሳስሉን አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው የመጣሁት እስካሁን ድረስ ያብሬያቸው ቆየሁት። ሚኪ ነኝ። ከሚኪ ዛፎር ለዚህ ቁም ነገር አዘልቻናል። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ሜሏን ክፍት ያደርጉ ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ ለሰአታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና ታጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።